ሰላም ሰላም የተከበራችሁ የቶክ ስፖርት አማርኛ ተከታታዮች እንደምን ውላችኋል? እንግዲህ ዛሬም እንደተለመደው በተለያዩ ስፖርታዊ ዜናዎች መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብና የደውል በተኗን በመጫን ወደ ዜናዎቹ እንድትቀላቀሉ ስንል በአክብሮት እንገልጻለን። በቀዳሚነት እንግዲህ ወደ ዛሬ ጨዋታዎች ነው የሚሄድላችሁ በቀጥታ ማለት ነው። ዛሬ በእንግሊዝ ፕሪምየር ሊግ እንግዲህ ስምንት ተኩል ላይ ማንቸስተር ሲቲ ከክርስቲያን ፓላስ ጋር አለው። ቀጥሎ 11 ሰዓት ላይ ሶስት ጨዋታዎች ይኖሩናል ብራይተን ከሊስተር፣ ኖቲንጋም ከኤቨርተን፣ እንዲሁም ሳውዛምፕተን ከአስቶን አስቶንቪላ ጋር የሚያደርጉት ጨዋታ ይጠበቃል። ምሽት አንድ ሰዓት ተኩል አርሰናል ከብሬንትፎርድ ጋር የሚያደርጉትም ጨዋታ እንዲሁ ተጠባቂ ነው። በስፔን ላሊጋ ደግሞ ዘጠኝ ሰዓት ላይ ሪያል ሶሲዳድን ከማዮርካ ጋር የሚያደርገው ጨዋታ ይጠበቃል። 11 ከሩብ እንዲሁ ሄታፌ ከላስ ፓልማስ አለው። ምሽት አንድ ተኩል ላይ ሴልታቪጎ ከስፓኞል አለ። አራት ሰዓት ላይ ሌጋኔስ ከባርሴሎና የሚያደርጉት ጨዋታ እንግዲህ ተጠባቂ ነው ማለት ነው። በመቀጠልም ወደ ጣሊያን ሴሪያ ሄደላችኋለሁ። ጣሊያን ሴሪያ ላይ ማለት ነው ሶስት ጨዋታዎች አሉ። አስር ሳት ላይ ቬኔዚያ ከሞንዛ አለው። አንድ ሳት ላይ እንዲሁ ኢንተር ሚላን ከካግሊያሪ አለው። ሶስት ከአርባ አምስት ዩቬንቱስ ከሊቼ ጋር የሚያደርጉ ጨዋታ እንዲሁ ተጠባቂ ነው። በመቀጠልም ወደ ጀርመን ቡንደስሊጋ ነው የማልፍላችሁ። በጀርመን ቡንደስሊጋ እንግዲህ አስር ተኩል ላይ ሁለት ጨዋታ እናገኛለን። ሞንቼ ግላድባ ከፍራይበርግ እንዲሁም ባየር ሌቨርኩሰን ከዩኒየን በርሊን የሚያደርጉ ጨዋታ ይጠበቃል። እንዲሁም ቦቹም ከኦግስበርግ የሚያደርጉትም ጨዋታ እንደዚሁ ተጠባቂ ነው። በመቀጠልም አንድ ሰዓት ተኩል ላይ የጀርመን ቡንደስ ሊጋ እንግዲህ ጠንካራው ጨዋታ አለ። ባየር ሙኒክን ከዶርትመንድ ጋር የሚያገናኝ ጨዋታ ማለት ነው። በመቀጠልም ወደ ፈረንሳይ ሊጌ ነው የሚሄደላችሁ። ፈረንሳይ ላይ ሊጌ ላይ እንግዲህ አስራ ሁለት ሰዓት ላይ ሞናኮን ከማርሴ ጋር የሚያደርጉት ጨዋታ አለ። እንዲሁም ቶሉስ ከሊል ጋር ሁለት ሰዓት ላይ፣ ሶስት ከአርባ አምስት ላይ ስትራስበርግ ከኒስ ጨዋታ ያደርጋሉ ማለት ነው። በሳውዲ ፕሮ ሊግ እንግዲህ ያው ሮናልዶ ደጋፊው ስላላችሁ ለእናንተ መናገር ስላለብኝ ነው። ምሽት ሶስት ሰዓት ላይ እንግዲህ አልናስር ከአልሪያድ የሚያደርጉት ጨዋታ አለ ምሽት ላይ እንግዲህ ከአርሰናል ጨዋታ በኋላ ማለት ነው። በተለያዩ ስፖርታዊ ትንታኔዎች የምንመለስ ይሆናል። ፔጁን ሰብስክራይብ እና የደውል ምልክቷን እየተጫናችሁ ስለምታበረታቱ እናመሰግናለን። ቸሩ አሉልኝ